ታገኝቻለሁ ማለት ነው። ቪዲዮ እስከመጨረሻው ተከታተሉት። ሸር፣ ሰብስክራይብ በማድረግ ተባብሩ ማለት ነው። አበረታቱን። ያው እናንተ በሚፈልጉት አይነትና ከለርና ዲዛይን ማዘዝ ትችላላችሁ። ዛሬ ይዤላችሁ የመጣሁት ብሉ ብላክ፣ በቤጅ ተቀላቅለው በአዲስ ዲዛይን በቃ አለ የሚባለው አሁን ላይ የሚሰራው ዲዛይንና ሪቫኖቹ ሁሉም ነገራቸው አዲስ ነገር ናቸው ማለት ነው እና የፊራሽ ልብስ፣ የትራስ ልብስ፣ ቤቢ እና ምንጣፍ፣ መጋረጃ አለው ማለት ነው ተካያ ይህ መደገፊያ ምናምን የለውም። እናንተ የምትፈልጉትን ጨምራችሁ ማዘዝ ትችላላችሁ። ቀነሳችሁም ማዘዝ ትችላላችሁ። በቃ መጋረጃውና ትራስፕስንራሽችን ከነሩ ከነምንጣፉ አሳያችኋለሁ ማለት ነው እና ማዘዝ ለምትፈልጉት ቴሌግራም፣ ዋትሳፕ መዋለን ነው በየትኛውም ቦታ እናደርስላችኋለን። እና ይህ ቤቢ ይህንን ይመስላል ከጀርባው ማች በሚያደርገው እንደዚህ ሽፍን በሚያደርገው ስፖንጅ እንደምትፈልጉ ብዙ ጊዜ እንላችኋለን። እንደዚህ አንደኛውን ቤቢን ስፖንጅ እናደርግላችኋለን። ለአንሶላ መጋረጃና ፍራሽ ልብስ በምንጠቀመው አንሶላ እንሸፍነዋለን ማለት ነው ስፖንጅ እንዳይቦረታል። እና ይህንን ይመስላል ከጀርባም ከፊት ለፊት መጀመ ስራ አዲስ አይደለንም። ያው ብዙዎቻችሁ ታቁናላችሁ። እና ትራስ ልብስ ደግሞ ይህንን ይመስላል በነገራችን ላይ የልብስ ወባ በጣም ነው የሚያምረው። እኔ በራሴ በጣም ነው የምወደው እና ይሄንን ይመስላል ማለት ነው። ከጀርባውም አንደኛውን ትራስ እናደርግላችኋለን። አሁን ላይ ፍሬሱ ነው የሚባል አለ። አንደኛ ትራሽ አንደኛውን እናደርግላችኋለን ግን ትራሱ ልብሱ ግን የሌለው ነው አንደኛ እና የፍራሽ ይሄ ይመስላል በሙሉ ማለት ነው ይሳያፉ ተቀራርበው ፈልከለ ትራሱ ሲቀላቀር የፍራሽ ደግሞ በሙሉ ይመስላል ህብረት ይወራል ማለት ነው። እና በማሽ መመረገው ምንጣፍ እናንተ በመፈልጉት ሁለት በሶስት ሁለት በአራት ለማሳረሻ ሁለት በሶስትም ሁለት በአራትም በቂ ነው። የምትፈልጉትን ማዘዝ ትችላላችሁ። እዚህ ጋር ደግሞ እንዲያውም የመስኮትም የበርም የፍሌንጅ መጋረጃ ማለት ነው የምትፈልጉት ከማሽ የሚያደርገው በራሱ ማለት ነው። ፋቶ ላይ ያው ትንሽ ጠቆር ይላል፣ ነጣ ይላል። ካሜራ ስለሚያስቸግር ወይ በቴሌግራም በዋትሳፕ በኢሞና መርጣችኋለን። ቪዲዮ ቪዲዮና ካሜራ ትንሽ ስለሚለያይ ነው። የሚፈልጉት ካሜራ ዲዛይን እዘዙ። አረፋም እየደረሰ ስለሆነ እንግዲህ ቀደም ቀደም እያላችሁ ዘዙ ማለት ነው እና በአማና ሰተን እናደርሳለን።